ሰላም። ዛሬ ደግሞ የምናዘጋጀው አይብ ነው። የማዘጋጀው ባረ ሚልክ ከሚለው ነው። ሆል ባረ ሚልክ ከተገኘ ጥሩ፣ ያለኝ ሎፋት ነው፣ ስለዚ ይሄን ነው የምጠቀመው። ኤሪ ም ን ኢትዮያን አይ ም ዚንግ ባረን ሚልክ ድስት ውስጥ እንጨምርናና ጤናዳ እጨምርበታለሁ አይ ፑት ዲስ ሊፍ ኮልድ ጤና አዳም ሶ ይት ክን ሃቭ አ ቬሪ ናይስ አሮማ። ከአንዱ ብዙ ስለማይወጣ ቦክስ ነው የሚጨምረው ሶ አይ ዩዝ ቱ ባክስ ኦፍ ዚስ። ከትንሽ ደቂቃ በኋላ አወጣዋለሁ። አውልቴኪዳ አፍተር አፊው ሚኒትስ እንዲቀዝቀዝ ካለ በኋላ አሁን እናጣልለዋለን። አፍተር ኢትስ ኩል ዳውን ፎር አ ፊው ሚኒትስ 13 ሚኒትስ ውል ስትሬን። ቀደም ብለን የጨመርነውን ቅጠል የጤና አዳም እናወጣለን። we will throw away the leaf we put in earlier በሰራን ራፕ ሸፍነዋለሁ ድርቅ እንዳይልብኝ። አሁን ካበር ባይ ሰራን ራፕ ላይክ ዲስ ሶ ይውል ና ቢ ድራይ ይሄን ነው የሚመስለው እንግዲህ፣ እስካሁን ድረስ ያዘጋጀ ነው ሌላ ሁለት ሶስት አይነት የምጠቀመውን ላሳያችሁ እፈልጋለሁ። ኦርጋኒክ ኮቲችስ ነው የምጠቀመው። ሎፋት ያልሆነ ሆል ሚልክ ኮቲችስ ካገኛችሁ እሱ ይመረጣል። ያገኘሁትን ነው የምሰራው። ከዚህ አንድ ማንኪያ ተኩል ወይም ሁለት ማንኪያ ዊል ቴክ ቱ ስፖን ላይክ ዚስ ዊት አወር ካቴችስ ጤና አዳም ከጓደኛዬ ስለሰጠችኝ፣ እግዚአብሔር ይባርካል። በሱ ነው የምጠቀመው ለውጥ አለው በጣም ያለ ጤና አዳም መስራት እና በጤና አዳም መስራት በጣም ለውጥ ያመጣል። ፑቲንግ ዚስ ጤና አዳም ሊፍ ኢዝ ሪሊ ክሩሻሊ ኢምፖርታንት ዘ ቴስት ሪሊ ሜክስ ኤ ዲፍረንስ ዌን ዩ ፑት ኢት

ቴስ ግድ ሳወር ክሪም ኦርጋኒክ ሳወር ክሪምን አድ ጤና ዳምነት። ሶስተኛው ከሳወር ክሪም ጋር ቀላቅለን ያዘጋጀነው ነው። በጣም ይጣፍጣል። አራተኛው ሁሉንም ቤት ያዘጋጀነውን አይ ሪች ስቶር የገዛ ነውን ሳወር ክሪም ከስቶሪ የገዛ ነውን ሶስቱንም ቀላቅለን እንዲህ፣ ነው ይሄ ደግሞ የበለጠ ከሁሉም የበለጠ ቆንጆ ነው። ድርቅ አይልም። በጤና አዳም እንዲህ ይመስላል። የሚቀጥለው ቪዲዮ ደግሞ ስፔሻል ክትፎ ለማዘጋጀት